በሐቃችሁ እና በገንዘባችሁ ላይ የሚመጣ ሰው፣ በማንነታችሁ የሚመጣ ሰው ሰው አይደለም። ወላሂ ትልቁ ነገር ይሄ ነው። ጤናት አላችሁ። ምንም ምንም ምንም ምንም ተፈራግጣችሁ ታጠራላችሁ፣ ግን በሰው ገንዘብ ላይ የምታድሩን ሰዎች መጥፎ ነው። ሰው የሰው እንደ ተሸክማችሁ ማለት ነው ይሄ ደንደሳችሁ። ወላ ውመልቃያ ማለት በዚች በምላሳችሁ በፈቀለ ጤናታችሁ የምትበሉ ሴቶችም ወንዶችም ስንት አላችሁ? ይ ር ሰብስክራይብ እያደረጋችሁ ባበርና እስቲ መቶ ሺህ አዋርድ መክተት እናንተ ምንድን ነው እየቀነሰ ሄደ። እናንተ ለማየት ፈራችሁት። እንደ ቤቱ ሻይ ጠጡበት። አሁን ሻይ ያስፈልጋችኋል አሁን

ውሃውስ መብቱ ነው። መቼም ይፍሰስ። ስራ ሆኖበት ነው እሱ። አሁን እዛ ሆኖ የሚንጫጫብን

ዛሬ ላይ ያለው ብቻ ተውት ተውት። አላህ ሙላቀ አፈያሽ ንስጥሽ ወሊ በሉኝ አንደኛ ደረጃ ሞኛል ወላሂ የምትሰሚው ሁሉ አላህ ፈያሽን እመለስልሽ ብላችሁ ሉ አድርጉልኝ። ቢላዋ መቶ ሺህ አስገቢ መቶ ሺህ

አላህ ነው እምትለው እኔም ደግሞ ገልጬ ላማት ጠጉሬን አልሰጣትም፣ አላሳያትም። ይለለምዬ ይለለምዬ እና አያስፈልገውም። አማት እኮ አንቀብኝ አለ አላሽ አማት ቀብኝ ተመልኝ ቅርብኝ። እናቴ እኮ ኧረ ይህቺ ባለጌ እጥለኛለች። እኔም ብልክ እኔማ የማየ ባለጌ አይደለም ብታይ በእናትሽ ነው የምላት። እንቸግራለን ለልጆች ሚስት ለማንኛውም ላይ ካልኩት ላይክ እያደረጋችሁትማ ግቡ። ላይኩን እፈልገዋለሁ ላይኩን እፈልገዋለሁ ማለት ነው። ላይክ እያደረጋችሁ ግቡ። ያስፈልገዋል መሰለኝ። ትንሽ እንታይሆን ብዙ ያስፈልገዋል ትንሽ

ሼር ላይክ ሰብስክራይብ ለማድረግ እንግዲህ አትሳሱ አትሳሱ። ምን ችግር አለው? ያሳሳል እንዴ ላይክ ሼር፣ እና አንተ ምንድነው ኦፍ ወይን ተፈተፋል እንዴ ጠቁሬ ኦፍ ኦፍ

ያው ብሬ ገበዣችኋለሁ ማለት ነው። ያ ሰላም እንዴት የፈለኋን ያመጣሁት እናንተ እዙ ተልጬ እንደ ዶሮ ለማረፍ ነው የፈለኩት። ስለምንድን ነው ወይ ያላችሁት ይሆን እንግዲህ ያላችሁት ይሆን ስለፈለገ አይቻልም አይሆንም ማለት ነው። የሚሆነው እና ለማንኛውም ወገኖች ይሄ እንዲሁም ሙስሊም እህት ወንድሞች አፍ በሉኝ፣ ክርስቲያን ወገኖች ደግሞ ይቅር በሉኝ። ሄሉም ወንድምሽም አንተም አጃባሪው አፍ አፍበሉኝ እንግዲህ ይሄን ይመስላል ይ ይፋቻል እናንተ ንሽ ነው ያለ ሚንሽ ነው ብሏል። ከዚ የቀዘቀዘማ ታዲያ እንዴት አይሆንም አይጣፍጥም። ወለላ ልክነሽ መከነ ስላበየ እቺ እኮ ተንኳለኛ ነሽ። ንግግሮችሽ ሁሉ የሚያስቁ ተረቶችሽ የሚያስቁ። እስኪ ቆይ ወገኖቼ ላይክ ላይክ ላይክ ያረጋችሁኝ ሼር እያደረጋችሁኝ እንግዲህ ገባ ገባ ገባ ብላችሁ ያው መቶ ሺህ ዋን እንግዲህ ማግኘት አለብኝ። አዋርድ ልቀበል። እናንተ እንዴ አመት ሊሆነዋል አለ በአመት አዋርድ ያላስቀበላችሁኝ። ታዲያ አይ ወይ ወይ ወይ ጅባች እናንተ።